ሰላም ውድ ቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ዩቱብ ላይ መልክቶችን ቪዲዮችን መጫን ካቆምኩኝ ትንሽ ሰንበትበት ብያለሁኝ። ምናልባት ወደ ወራትም ይቆጠራል ብዬ አስባለሁኝ። ስላልተመቸኝ ምክንያትም ስለነበረኝ ነው። ብዙ ተከታይም ባይኖረኝ ሰብስክራይበሮችም ባይኖሩኝ ያው ተስፋ ላለመቁረጥ ቪዲዮዎችን እጭን ነበርና ነገር ግን አልተመቸኝም። በመሀል ለዛ ነው የጠፋሁት። በመጀመሪያ ይቅርታ እየጠየቅኩኝ ሌላው የመጣሁበት ነገር ምንድን ነው? እሱ በደብረ ስቦት ዝቋላ ገብረ መንፈስ ቅዱስ አንድነት ገዳም የተደረገውን የአባቶቻችንን የአባቶቻችንን ግድያ ለመቃወም ነው። እንግዲህ እንደምታውቁት አባቶቻችን ገዳማውያን አስቀድመውም ገዳም የገቡት ስጋቸውን ገለው ነው እና ይህ ማለት መንኮሰ ማለት ሞተ ማለት ነው እና እኛ ሞተናል፣ ለዚህ ቻለም ሞተናል ብለው ነው እና ወደ ገዳም የገቡት የሞቱትን መግደል እንግዲህ ከሚሞቱት ሰዎች ማነስ ነው እና ከመግደልም በአሰቃቂ ሁኔታ መግደል አባቶቻችንን ራቁታቸውን አቁሞ መረሸን፣ በቢላ በካራ ማረድ በዚህ በሰለጠነ ዘመን ከሰዎች የማይጠበቅ ነው። ሰዎች ሳይሰለጥኑም ይሄንን አያደርጉም ነበረ። በተለይ ደግሞ አባት እንዴት ይገደላል? አባት እንዴት ይገደላል? ልጅ ተብሎ ልጅ እንዴት አባቱን ይገላል? በስጋ ባይወልድም እኮ ትልቅ ሰው፣ የትኛውም ትልቅ ሰው አባት እኮ ነው። በአምና በሃይማኖት ባይመስልክ፣ በእምነት ባይመስልክ፣ በአስተሳሰብ ባይመስልክ፣ በሁሉ ነገር በስጋም ፊዚካሊ ሜንታሊም፣ በብዙም ሁኔታ እንበለው ባይመስልክ ትልቅ ሰው አባት ማለት ነው። አባት እንዴት ይገደላል ይብላኝ ለገዳዮች እነሱ ሰማዕትነትን ተቀብለው አስቀድመውም ራሳቸውን ለዓለምኛ ሞተናል ብለው ነው ገዳም የገቡትና ይብላኝ ለገዳዮች ገዳዮች በቆማችሁ ሞታችኋል ይልቅ ንስሐ ለነፍሳችሁ ንስሐ ትገቡ ዘንድ ባደረጋችሁ ትጸጸቱ ዘንድ አላችሁ ያለበለዚያ ግን ከእግዚአብሔር የሚመጣባችሁ ቁጣና መከራ ይፈጥናል፣ አይዘገይም። ይህንን እወቁ ገዳዮች። እነዚህ አባቶች ምን አደረጉ ተብሎ ነው የሚገደሉት? ፖለቲከኞች አይደሉም። ለስራቸው ለስጋቸው ያደሉ አይደሉም። ስለፖለቲካ ያወሩም፣ መሳሪያ አልያዙም፣ ሰውን አልነኩም፣ በሰው ስራ አልገቡም በመንግስት ስራ አልገቡም። የራሳቸውን ኑሮ ነው የሚኖሩት። ገዳማዊ የሆነ ኑሯቸውን ነው የሚኖሩት። በገዳም ውስጥ ግርማ ሌሊትን፣ ድምፅ አራዊትን ችለው ነው የሚኖሩት። እየተራቡ ነው የሚኖሩት። እየጾሙ እየጸለዩ ስለ ሀገር ሲያለቅሱ ነው የሚኖሩት። አይደለም ስለ ሰዎች ልጆች፣ ለአዋፍ ሰማያት፣ ለእጽዋቱ ሲጸልዩ ነው የሚኖሩት። ስለሚሰደዱት ሲጸልዩ ነው የሚኖሩት። እነዚህ አባቶች እነሱ እየተራቡ ስለተራቡት ሰዎች ነው የሚጸልዩት። እነዚህ አባቶች እነሱ እየተጠሙ ስለተጠሙት ሰዎች ነው የሚጸልዩት። ስለ ሀገር ነው ጸልዩ። በእንተ ሰላመ ቤተክርስቲያን ቤተ ክርስቲያን እያሉ ስለ ቤተ ክርስቲያን ነው የሚጸልዩት። ስለ ዓለም ሁሉ ነው የሚጸልዩት። እነዚህ አባቶች ምን አደረጉ? ለምንስ ይገደላሉ? በየአመቱ ለምንስ ይሰዋል? ደማቸው ለምን በከንቱ ይፈሳል? መንግስት ባላት ሀገር ህግና ስርዓት አለ ተብሎ በሚወራበት ሀገር፣ ቅድስት ሀገር ኢትዮጵያ በሚባል ሀገር፣ በዚች በሀገራችን ላይ ለምን እንደዚህ ይደረጋል? ነገር ግን ይህንን ያደረገ ይብላኝ ለእሱ ፍርዱን ከእግዚአብሔር ይቀበላል ሌላው ለዚህ ሁሉ መከራ ለዚህ ሁሉ ፈተና ዋናዎቹ በር ከፋቾች አንደኛ ከውስጣችን ነው ውስጣችን አንድነት ቢኖረን ለጠላት በር ባንሰጥ ባንከፋፈል ልዩነታችንን ባናሰፋ ጠላት ባዘጋጀልን ወጥመድ ባንገባ ይሄ ሁሉ አይደርስብንም፣ አንድነታችንን አስጠብቀን ብንጓዝ። ምክንያቱም ስድስት ሰባት አመታት፣ ቅድስት ቤተ ክርስቲያናችን እንደ ችቦ የነደደች ሌላው ተመችቶት በስጋው ስለ ተመቸው ብቻ ውዳሴ ከንቱን ሲያቀርብና እና ያለን ለገዳዮቻችን ሲያሸረግድና ያለን ገዳይን ሲያሞግስ ውዳሴን ሲያቀርብና ያለን ይሄ ልዩነታችን ነው እንዲያስደፈረን ይሄ ልዩነታችን ነው ለጠላት በር እንዲከፈት ያደረገን እንድንደፈር እምነታችን የእምነታችን መሰረት እንዲናጋ ያደረገን ይሄ ልዩነታችን ነው። ስለዚህ ክርስቲያኖች ሆይ እናስብ፣ ወደ ቀድሞ አንድነታችን እንመለስ፣ መሸራረፉን መበታተኑን እናቁም። ምክንያቱም ጠላት አንድ በአንድ እያደነ እንዳይበላን ኢቲነርቲት ጥርጥር የሌለባት እምነታችንን እንዳያጠፋ አባቶቻችንን እንጠብቅ፣ ገዳሞቻችንን እንጠብቅ፣ የሃይማኖት መምህራኖቻችንን እንጠብቅ፣ የቅድስት ቤተ ድንበሮች እንጠብቅ እና የሚል መልእክት አለኝ። ሌላው አባቶች በተለይ ሲኖዶስ፣ እናንተን የመውቀስ እናንተን የመተችት አቅም የለኝም። እኔ አንድ ደካማ ሰው ነኝ። ነገር ግን እናንተ ብዙ ክፍተቶች ይታያሉ እና እነዚያን ክፍተቶች ለመሙላት ሞክሩ። የምትወስኑትን ነገሮች በጽሙና ወስኑ። እናንተ ውሳኔዎቻችሁን አሳውቁ፣ ለምእመናን አሳውቁ። ቅዱስ ቤተ ክርስቲያን እየተደፈረች ቆይ ነገ ያልፋል በማለት የምታልፉት ነገር ዋጋ እያስከፈለን ስለሆነ የሚከፈለው መስዋዕት ተከፍሎ ቅድስት ቤተ ክርስቲያናችን እንድትከበር አንድነታችን እንዲጸና ሃይማኖታችን እንዳይነካ ማድረግ አለብን። የሌላውን እምነትና የሌላውን መፍት ሳነካ የራሳችንን የራሳችን ማስከበር የራሳችንን ማጽናት አለብን። ስለዚህ አባቶቻችን እባካችሁ እናንተ የምትወስኑትን ነገር ከመንፈስ ቅዱስ ጋር ሆናችሁ ወስኑና ለኛ አሳውቁን። የእናንተ ውሳኔ ለሕዝበ ክርስቲያኑ ወሳኝ ነውና የሚል መልእክት አለኝ። በመጨረሻም እግዚአብሔር አምላክ ከነዚህ ቅዱሳን ገዳማውያን አባቶቻችን በረከት፣ ረድኤት ያሳድርብን። የእነሱን ሰማዕትነት የእነሱን ክብር ለኛ ያድለን። እንግዲህ እነዚህ ሰማዕታት በወዳት ማርያም ላይ ሰማዕታት የዚህን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግስት ሰማያት መራራ ሞትን ታገሱ ተብሎ ተጽፏል። ና እነሱ መራራ ሞትን የታገሱ ስለ መንግስት ሰማያት ራሳቸውን አሳልፎ የሰጡ ናቸው። ና የእነሱን በረከት ያሳደረብን እግዚአብሔር አምላክ ገዳዮችን ያስታክስልን። እነሱም እነዚህ ሳያውቁ የሚያደርጉትን አባቶቻቸውን የሚገሉትን ወደ ልቦናቸው ይመልሳቸው። ቅድስት ቤተ ክርስቲያናችንን ይጠብቅልን፣ ሀገራችንን ይጠብቅልን። እኛም ጸንተን እንቆም፣ እምነታችንን እንጠብቅ የሚል መልእክት አለን። አመሰግናለሁ።